አደይ ሰራተኛዋ እንግዲህ ይጀላችሁ መጥቻለሁ፣ አደይን ማለት ነው። ክፍል አስር ላይ እንዳየነው ፍቅር በጣም አስቸጋሪ ልጅ ሆናለች ማለት ነው። የባርኮቴና የፍቅር እናት ቤት ውስጥ የለችም ማለት ነው። ለትንሽ ጊዜ ወደ ገጠር ስለሄደች አሁን ፍቅር ብሶባታል። አደይን ልትገላት ነው ማለት ነው። በቃ ማታርጋት ሽሌ ወደ ጂቢ። ኡፍ ሰራተኛ መሆን እኮ ከባድ ነው፣ አብሶ በአበሻ ማለት ነው። እና ውድ ቤት ይችን ፍቅር የምትባል ደግሞ ስሯን ይንቀለው፣ እያን ካላጨበጨብን ምንም መላ የለንም ማለት ነው። ሰላም ጤና ይስጥልኝ ውድ ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱላ። ዛሬ ደግሞ አደይ አደይን ይዤላችሁ መጥቻለሁ፣ ክፍል አስራ አንድን ማለት ነው። አስርን ተመልክተን ነበር አስራ አንድን እንግዲህ፣ አስራ አንድ ላይ እንደምናየው ከሆነ ዛሬም ፍቅር እንደባሰባት ነው ማለት ነው። እንደቀጠለች ነው ማለት ነው። ፍቅር ምንም አልታረመችም ውድ ቤተሰቦች ማለት ነው ለምታረም ምንም ነገር እንትን አላለችም ማለት ነው። ዛሬም አደይ እንደዚህ ሆናት ማለት ነው። ግን አደይን የምታሰቃያት ነገር በጣም ከባድ ነው ውድ ቤተሰቦች ማለት ነው። አደይ ደግሞ በጣም ሚስኪን ልጅ ነች። በቃ ሳይደርሱባት አደርስ አብሳይች ፍቅር የምትባል ማታን ከሴት ድራሹ ይጥፋ፣ የምር በጣም አሰቃየቻት። ከዛ አንድ ደግሞ መታለች። አሁን እንግዲህ አይቱ ማለት ነው ከወንድሟ ጋ የመጣ ነበረ ማለት ነው። እናታቸው ክፍል ነበር እሷም የተኛችው ማለት ነው። እሷ ሆነው ለሁለት ሊገድሏት ነው ማለት ነው። ከዛ ወንድማቸው ዳዊት ደግሞ እንዳትነኳት አደይን ሊደበድባት አስበውም ነበር ማለት ነው። እየተመካከሩ በቃ አብሳ ያችኛዋ ትንሽ ትሻላለች። ሊቃበጥ ያለች የምትሆኑም ግን ይችኛዋ ፍቅር ደግሞ በአሰባት ጨርሶ ማለት ነው። ፍቅር የምትባል ላይኔን የጠለፋት ውድ ቤተሰቦች ማለት ነው። በዚህ ልክ እንዴት አደይን ማለት ሰራተኛም ብትሆንም ችግር የለም ግን በጣም ለሰራተኛ ክብር የሚባል ነገር የላትም። እዛ መሀል የሚወዳት በቃ ባርኮቴ ነው፣ የፍቅር ወንድም በጣም ይወዳታል አደይን ማለት ነው። አደይ ማለት በጣም ሚስኪን ሚስኪን ልጅ ነች ውድ ቤተሰቦቼ ማለት ነው። ምስኪን በጣም ምስኪን ስለሆነች፣ እሷ እንግዲህ በዚህ መልኩ እያየን እንገኛለን ማለት ነው። ግን ይቺ አደይ ደግሞ አንዳንዴ እኮ ሰራተኛም ብንሆንም መናገር ግድ ነው እንዴ፣ ጨረሰሽም አታብዞ እንጂ አደይ ማለት ነው። አንዳንዴ መልስ ስጫት መልስ መስጠት አለብን ማለት ነው እና ፍቅር አሁን ላይ በጣም ጥግብ አለች። አዴይን በጣም እያሰቃየቻት ነው ውድ ቤተሰቦች ማለት ነው። በጣም የምታሰቃያት ብታይው በጣም በጣም በጣም ከምነግራቸው በላይ ነው። እያሰቃያቻት ስለሆነ የእናታቸው ደግሞ አሁን ላይ የለችም ገጠር ስለሄደች የበለጠ እናቲቱ ተወዳት ነበረ አዴይም ማለት ነው። የአዴይ ደግሞ እናትና አባቴን ማስተዳድረው በዚህ ነው። አሁን ደግሞ እህቴ ታማለች፣ ስለዚህ ምንም ላደርግ አልችልም ብላ የሁለቱም እንትን ሲሏት ለባርኮቴ በቃ አሰናብተኝ፣ ትለዋለች እዛ ያችኛዋ እየጮኸች ነበርና፣ እሷ በጮኸች አንድ ሰው አንድ ነገር ሌላው ሰው ሲያጠፋ አደይን አደይ ነው በቃ ሁሉም ሰው ማለት ነው። እና አደይን ደግሞ በጣም ይወዷታል። ፍቅር ሙያ የለሽ ይላታል ዳዊት ማለት ነው። ስት ሲላት ሙያ የለሽም ሲላት እንዴት እንድትተኛለን ሙያዬንማ ቀምሰሃለሁ ትለዋለች ማለት ነው። እንደዛ ስትል፣ እንዴ ሙያሽንምን፣ ሙያሽንማ ወንድምሽ ተናግሮልሻል፣ ምንም ሙያ እንደሌለሽ አውቃለሁ ይላታል ማለት ነው። ሙያ እንኳን አሳይሃለሁ ብሎ ከዛ መጥበቅ ትሄድና ፍቅር አደይን ከዚህ በኋላ እኔ ቤቱን መቆጣጠር የምችለው ትላታለች ማለት ነው። አደይም ደግሞ ምንም ችግር የለም እናቴ እየሰለለች እቆጣጠራለሁ ትላለች። ፍቅርም ማለት ነው ችግር የለም ተቆጣጠሪ፣ ግን እሷ አንዱ ባናደድሽ፣ እኔም ባትናገሪ ደስ ይለኛል ትላለች ማለት ነው። እሷም እንደዛ እየተባባሉ ብዙ ይደርሳሉ ማለት ነው። አደይ በነገራችን ላይ በጣም ምስኪን ልጅ ናት። የእውነቴ ነው የምላችሁ በጣም ምስኪን ነች ማለት ነው። አደይ በጣም ምስኪን ናት። ሁሉም ነገር እሽ ነው። ካሽን ቢያትልን ማለት ነው። አብሳ ደግሞ ይቺ ፍቅር ተብዬ ግን ይዟት ሄዱግድ ቤተሰቦች ማለት ነው። ፍቅርን ይዟት ጥርግ ይበል። እውነቴ ነው የምላችሁ ማለት ነው። አደይ በጣም ምስኪን ልጅ ነች። አዴዬ በጣም መስኪን ናቸው። ከዛ ምግብሽ ከዛ በኋላ አዴ የሰራች አዴ የሰራችው ምግብ ነበረ፣ ለዳዊት አምጥታ ታቀርብለት ነው ሙያዬ እንዴት ነው ትለዋለች ማለት ነው። ዳዊት ደግሞ ምንም ህልቅ ይሄ ምግብ ያንቺ ሳይሆን የአዴ ነው፣ እኔ የአዴ ምግብ አይደለም በልቼው ሳልበላው ገና በሽታው አውቀዋለሁ ይላተን ማለት ነው። ትናደዳለች በጣም ትበሳጫለች ማለት ነው ፍቅር እንዴት እንደዚህ? እንዴ! አዎ አውቃለሁኝ ስለ አዴይ ብዙ ስለማቅ፣ ምግቧ ይጣፍጣል። ስለዚህ አንቺ ደግሞ ምንም እንትሳቲ አትምጪ ብሏታል ማለት ነው። ምንም ሳትሰሪ አታቅርቢ ለሰው ብሎ ሁላችሁም፣ አዴይ አዴይ ትላላችሁ፣ አዴይ የምትባለን እገላገላት አለው። እንዲም ከዛ አብረው ደግሞ እየተንጫጩ ነበር ከዛች ከህቷ ጋር ከመጣዩ እንግዲ ጋር ፍቅርና እንግዲያይት ማለት ነው ስሟን ገና ነው ያስቆደምሷል ከዛ አዴ ደግሞ ምኑ ናቸው ነው ብላ ስትሄድ ክላሳቸው ሁለቱ ምስኪን አዴን ሊደበድባት በቃ ተከታትለው ሲመጡ እሷ ደግሞ ዳዊት ጋር ይሮጥ ተመጣና ዳዊት ትላለች ዳዊት ደግሞ እናንተ ልጆች ከሷ ጋር ምንድነው ችግራችሁ ምንድን ነው ይላቸዋል ማለት ነው ችግራችሁን መንግስት ይፍታው እና አዴን አትናገሩ ይላቸዋል ማለት ነው። አዴ በጣም ጥሩ ልጅ ናት፣ አስተዋይ ልጅ ናት ጋይስ ማለት ነው። በጣም ምስኪን ነች ማለት ነው። እኛ ሰራተኛ ስንባል አንዳንድ ጊዜ በጣም እንትን እንላለን፣ ውድ ቤተሰቦች ለምን እንደሆነ ባይገባኝም ማለት ነው። በጣም በቃ ከባድ ከምነግራችሁ በላይ ነው። እኛ ሰራተኞች በጣም አንዳንዴ የሚያከብረን ምንትተን የማያከብረንን ነገር እንትን እንላለን ግን ፍቅር ለፍቅር በጣም ክብር አላት አደይ ማለት ነው። በጣም የምታከብራት በጣም በጣም ከምነግራችሁ በላይ አደይ በጣም ምስኪን ልጅ ነች። እሷን እንትን ለማለት የእውነት ብዙ ነገር ታደርጋለች ማለት ነው። ግን እንደዛም ሆኖ እሷን ለማስደሰት የማታደርገው ነገር የላት። ከዛ እግርሽን ሰባብሬ ብሬ ዶሮ ጠባቂ አረግሻለሁ ትላታለች ማለት ነው። አደይም አደይም ደግሞ እሺ፣ ሁሉንም ነገር እሺ ስለሆነ እሺ ነው በቃ እሺ እሺ ነው የምትለው፣ ውድ ቤተሰቦቼም ቢያንት ነው እሺ እሺ እሺ በቃ እንደዚህ ያደርግሻለሁ ስትባልም እሺ ሁሉንም ነገር እሺ ስለሆነ ስለዚህ አደይ አሁን ላይ ውድ ቤተሰቦቼ በጣም ችግር ውስጥ ያለችው። ባርኮቴም ደግሞ እናቴ ሳትመጣ እንዴት ብለሽ ትሄጃለሽ? የፍቅርን ነገር ችለሽዋል ቻዩ ግን ሌላ ደግሞ እንዴት ልቻል አለችው ማለት ነው። ለትንሽ ጊዜ ነው እናቴ እስክትመጣ ድረስ ይላታል ማለት ነው። ትንሽ ጊዜ ቻይን ብሎ አላት ማለት ነው። እሱ ሁሉንም ነገር አስተካክለሻለው ችግር ነው። ደግሞ በጣም ይወዳታል። ጎድ ቤተሰቦች ባርኮቴ በጣም ነው የሚወዳት። የእውነት የለምላቸው ባርኮት በጣም ይወዳታል ማለት ነው። አዴን በጣም ነው የሚወዳት ማለት ነው። ዳዊትም እንግዲህ ፍቅር ሊይዘው ነው መሰለኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበራል።